ህንድና ፓኪስታን በተደጋጋሚም በካሽሚር ላይ የሚጋጩትስ ለምንድን ነው? የሁለቱ ሀገራትስ ግጭቱ መቼ ነው የጀመረው? የህንዷ ካሽሚር ለምንሳ ለመረጋጋት ይበረታል። አሜሪካ በህንድና በፓኪስታን ግጭት ጣልቃ እንደማትገባ በምክትል ፕሬዚዳንቱ አሳውቃ ነበር። ህንድና ፓኪስታን በአስቸኳይ ተኩስ አቁም ስን ለማድረግ ተስማሙ ተብሏል። ማንስ አስማማቸው? እንዴትስ ነው አፈጻጸሙ የሚካሄደው? የሚለውን ዝርዝር ይዘን ቀርበናል። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቱብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረጡትን ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ህንድና ፓኪስታን በተደጋጋሚም በካሽሚር ላይ የሚጋጩትስ ለምንድን ነው? ሁለቱ በኒክለር የታጠቁ ጎረቤት ሀገራት ህንድና ፓኪስታን ከብሪታንያ ነጻ ከወጡ በኋላ ወደ 80 ዓመት ለሚጠጋ ጊዜ በጠላትነት በአይን ቁራኛ ሲጠባበቁ ቆይተዋል። ሀገራቱ ፍጥጫ ውስጥ የገቡት በሁለቱም የራሳቸው እንደሆነ የሚገልጿት የካሽሚር ምክንያት ሲሆን ምንእንኳ ግዛት ይጦ ህንድና ፓኪስታን ለሁለት ቢከፍሏትም ሰላም አላገኙም። ባለፉት ስምንት አስር ዓመታት ውስጥ በሀገሪቱ በካሽሚር በሰ ብብነት ሁለት ከባባር ጦርነቶች እና ግጭቶች አድርገዋል። ህንድና ፓኪስታን ለምን ነው በግዛትው ይገባኛል ምክንያት የተፋጠጡት? የሚገኘው ይባላል። ይህ ሁኔታው እንዴት ተጀመረ? የሁለቱ ሀገራት ግጭት መቼ ተጀመረ? ካሽሚር የተለያዩ ማህበረሰቦች የሚኖሩባት የሂማሊ ተራራ አካባቢ ስትሆን ባሏት ውብ ሐይቆች፣ አረንጓዴ መስኮች እና ጫፎቿ በበረዶ የተሸፈኑ ተራሮች ትታወቃለች። በአውሮፓውያኑ 1947 ህንድና ፓኪስታን ከብሪታንያ ነጻ ከማገኘታቸው በፊት ጭምር የካሽሚር አካባቢ በጣሙን አወዛጋቢ ነበር። የህንድና ፓኪስታን መለያት በደነገገው የህንድ ነጻነት አዋጅ መሰረት ብዙሃኑ ነዋሪዎች ሙስሊም የሆኑባት ካሽሚር ከሁለት ሀገራት ውስጥ አንዳቸው የመቀላቀል መብት ተሰጥቷት ነበር። የአካባቢው አስተዳደር የነበሩት ሃሪንሲንግ በመጀመሪያ ጊዜ ካሽሚር ራሷን የቻለች ነጻ ሀገር እንድትሆን ፍላጎት የነበረ ቢሆንም በፓኪስታን ጎሳዎች የሚፈጸምባቸው ወረራ ለመከላከል የምትሰጣቸው ድጋፍ የካሽሚሩ መሪ በአውሮፓኑ አቆጣጠር ጥቅምት 1947 ህንድ ጋር ለመቀላቀል ወሰኑ። ከዚያም በሁለቱ ሀገራት መካከል ጦርነት ተቀስቅሶ ህንድ የተባበሩ መንግስታት ጣልቃ እንዲገባ ጠየቀች። የመንግስታቱ ድርጅትም ካሽሚር ከህንድ ወይም ከፓኪስታን ጋር መቀላቀል ትፈልግ እንደሆነ ህዝባዊ ውሳኔ እንዲካሄድ ሀሳብ አቀረቡ። ነገር ግን ህዝባዊ ውሳኔ ከመካሄዱ በፊት ሁለቱ ሀገራት ካሽሚር ከሰራዊቶቻቸው እንቅስቃሴ ነፃ ለማድረግ ከስምነት መድረስ ሳይችሉ ቀሩ። ሐምሌ 1949 እንደ አውሮፓ አቆጣጠር ህንድና ፓኪስታን በተባበሩ መንግስታት ድርጅት በቀረበው የውሳኔ ሀሳብ መሰረት የተኩስ አቁም ስምምነት የሚደረግበት ስምምነት በመፈረማቸው ካሽሚር ለሁለት ተከፈለች። በህንድና በፓኪስታን መካከል በካሽሚር ምክንያት ሁለተኛ ዙር ጦርነት እንደ አውሮፓ አቆጣጠር 1965 ተካሄደ። በዚያኑ በ1999 ህንድ በአጭር ጊዜ የቆየ ነገር ግን መራራ ግጭት በፓኪስታን ከሚደገፉ የካሽሚር ኃይሎች ጋር አደረገች። በዚያን ወቅት ህንድና ፓኪስታን ኒውክለር የታጠቁ ሀገራት መሆናቸው ይፋ ሆኖ ነበር። በአሁኑ ጊዜ ሀገራቱ የካሽሚር ግዛት ሙሉ ሙሉ የራሳቸው እንደሆነ ቢገልጹም የሚቆጣጠሩ ግን ከፊል የግዛቲቱን ክፍል ነው። ካሽሚር ባሏት አረንጓዴ መስኮችና ተራሮች ምክንያት አንዳንዶቹ የህንድ ስዊዘርላንድ ይሏታል። ከካሽሚር ለምን አለመረጋጋት ይበረታበታል? በካሽሚር ውስጥ ግዛቲቱ ከየትኛውም ሀገር ጋር መሆን እንዳለባት በተመለከተ ያለው አስተያየት የተከፋፈለና የተካረረ ነው። በርካቶች በህንድ ስር ከመተዳደር ይልቅ ነጻ ሀገር መሆንን አሊያም ከፓኪስታን ጋር መዋሃድ ይመርጣሉ። ለዚህም ሃይማኖታዊ አንዱ ምክንያት ነው። በህንድ ይዞታ ስር ያለው ጃሙና ካሽሚር ውስጥ ከሚገኙ ህዝቦች ስልሳ በመቶ የሚሆኑት በላይ ሙስሊም ሲሆኑ ይህም ሙስሊም ብዙሃን የሆነበት በየትኛውም የህንድ ክፍል ያደርገዋል። በ1989 ጀምሮ ይህንድ አስተዳደር በመቃወም በአካባቢ በ10 ሺህ የሚቆጠሩ ሰዎች ህይወት ያጠፋው የትጥቅ አመጽ ተካሂዷል። በካሽሚር የሚንቀሳቀሱ ታጣቂዎችን በመርዳት ፓኪስታንን ብትከስም ጎረቤት ፓኪስታን ግን ይህን ታስተባብላለች። በ በ2019 የህንድ መንግስት የሚያስተዳድረው የካሽሚር ክልል ውስጥ ከባድ የደህንነት የማስከበር እርምጃ ወስዶ ግዛቲቱ የነበረው ከፊል የራስ ገዝ ስልጣን እንዲገፈፍ አደረገ። ይህ የህንድ ለካሽሚር ሰታ የነበረው ልዩ መብት ከተነሳ በኋላ ለበርካታ ዓመታት በአካባቢው የሚካሄዱ የትጥቅ እንቅስቃሴ ጋብ ብሎ ነበር። ለጉብኝት የሚመጡ ቱሪስቶች ቁጥር በከፍተኛ መጠን ጨምሮ ቆይቷል። በካሽሚር ግጭት ውስጥ ሃይማኖት ጉልህ ሚና ያለው ከቀደሙት የታጣቂዎች ግጭት በኋላ ለምን ተከሰተ? በአውሮፓውያኑ በ2016 ኡሪን በተባለ የካሽሚር አካባቢ 19 የህንድ ወታደሮች ከተገደሉ በኋላ ህንድ ሁለቱን ሀገራት በግዛቲቱ ውስጥ የሚለየው ድንበር ተከትሎ የታጠቁ ይዞታዎች ናቸው የተባሉ ኢላማዎች ላይ ለይቶ የመምታት ጥቃት ማካሄድ ጀመረች በ2019 ደግሞ የፖልሞዋ ቦምብ ጥቃት የሚባለው ጥቃት ከአርባ በላይ የህንድ ሚሊሻ አባላት መገደላቸውን ተከትሎ ከ1971 ወዲህ ለመጀመሪያ ጊዜ ህንድ ወደ ፓኪስታን ግዛት ዘልቃ መግባት ጥቃት ፈጸመች ይህን የፓኪስታን የአጸፋ እርምጃ እንድትወስድና የጦር አውሮፕላኖች አየር ላይ ውጊያ እስከማድረግ አድርሷቸው ነበር ለአመታት በሁለቱ ሀገራት መካከል አንጸራዊ ሰላም ከሰፈነ በኋላ በዚህ ዓመት የሚያዝያ ወር ከጥቃት ሳምንት በፊት ታጣቂ በህንድ የምታስተዳድረው ካሽሚር ውስጥ የአንዲት የመዝናኛ ከተማ በፈጸሙት ጥቃት 26 ቱሪስቶች ተገደሉ። በ20 ዓመታት ውስጥ ሰላማዊ ሰዎች ላይ የተፈጸመ እጅግ አደገኛ ጥቃት ተብሎ በህንድና በፓኪስታን መካከል ስላለው የደህንነት ሁኔታ አሳሳቢ ደረሰ። በፓኪስታንና በህንድ መካከል የሰለጠኑ የላሽኪር ኢንታ ታይብ አሸባሪ በህንድ ጃሙና ካሽሚር ውስጥ በባልሃጋም በህንድ ቱሪስቶች ላይ ጥቃት ፈጽመዋል። አንድ የኔፓል ዜግነት ጨምሮ 26 ሰዎች በአሰቃቂ ሁኔታ ገድለዋል። ብር ጥቃት ከ26ተኛው ህዳር 2008 የሙምባይ ጥቃት በኋላ ከፍተኛ የዜጎች ሕይወት መጥፋት ምክንያት ሆኗል። ህልጋም በተፈጸመ ጥቃት እጅግ የከፋ አረመኔነት የተንጸባረቀበት ሲሆን ተጎጂዎቹ በአብዛኛው በቅርብ ርቀትና በቤተሰቦቻቸው ፊት በተኩሱ ተገድለዋል። የዚህም ጥቃት አፈጻጸም የቤተሰብ አባል ሆኖ ተብሎ ግድያው መንገድ እንዲጎዱ አድርጓል። ጥቃቱ የተካሄደው በጥቅምት 2024 በተካሄደው ሰላማዊ ምርጫ ምክንያት የጃሙ እና የካሽሚር መደበኛ ሁኔታ ለማዳከም ነበር። በተለይ በኢኮኖሚ ዋና መሰረት ላይ ቱሪስት ላይ ተጽዕኖ ለማድረግ ታስቦ ነበር። ባለፈው ዓመታት 23 ሚሊዮን ቱሪስቶች ጃሙንና ካሽሚርን ጎብኝተዋል። ስሌቱ የሚገመተው በዩኒየን ግዛት ውስጥ ያለውን እርገትና ልማት መጉዳት ወደ ኋላ እንዲቀርና ፓኪስታን ለሚመጣው ቀጣይ ድንበር ዘለድ ሽብርተኛ ምቹ ሁኔታ ይፈጥራል በሚል ነበር። ድስትና ሰባት ምሽት ህንድ ምላሽ የመስጠትና የማስወገድ እንዲሁም ተጨማሪ ድንበር ተሻጋሪ ጥቃቶችን ለመከላከል መብቷን ተጠቅማለች። እነዚህ ድርጊቶች ተከትለው ያልተጋነኑና ተመጣጣኝ ነበሩ። ብር መሰረተ ልማትን በማፍረ እና ወደ ህንድ ሊላኩ የሚችሉ አሸባሪዎችን በማሰናከል ላይ አትኩረው ነበር። የህንድ ዓላማ ጉዳዩ ለማባባስ ሳይሆን እንደ ኢሮፓ አቆጣጠር ኤፕሪል 22 ቀን 2025 ለተከሰቱት የአሸባሪ ጥቃቶች በተነጣጠረና በትክክለኛው በቁጥርና በተመዘኑ ጥቃቶች ምላሽ ለመስጠት ነበር። እናም ፓኪስታን ወታደራዊ መሰረተ ልማት ላይ ምንም አይነት ጥቃት አልደረሰም። ከህንድ ምላሽ በኋላ ፓኪስታን የአሸባሪዎች የቀብር ስነስርዓት ላይ በተከወነ በፓኪስታን ባንዲራ የታሸጉ ሳጥኖችና የመንግስት ክብር እንደተሰጣቸው እናም ፓኪስታን አሸባሪዎችን ለመመስረትና ለመምራት፣ ለማስተባበር፣ ለማሰልጠን ሃይማኖታዊ ቦታ እንደ ሽፋን እየተጠቀመችበት መሆኑን በመጥቀስ ተገቢ ነበር። ነገር ግን እንደ ኤሮፓ አቆጣጠር ሜ 25 እንደ ኤሮፓ አቆጣጠር ሜ 7 ና 8 ፓኪስታን ግጭት በማባባስ በሲቪክ ማህበረሰብና ና በጃሙ ና በካሽሚር ግዛት ውስጥ ባሉ ክርስቲያን ላይ ያነጣጠረ ጥቃት በመሰንዘር ኮማ ማእከልና የሲቪክ ማህበረሰብ አባላት ቤቶች ብቻ ሳይሆንም የክርስቶስ ትምህርት ቤትና የክርስቲያን ገዳ ሁሉ የኑስ ልጆች በመምታት የጸፋዊ ጥቃት አድርሷል። በእነዚህ ጥቃት በድምሩ 16 ንጹሃን ዜጎች ሲሞቱ 59ዎቹ ሌሎቹ ቆስለዋል። ፓኪስታን የህንድ ድንበር ተሻጋሪ ሽብርተኝነት በማህበረሰብ ማዕዘኑ ለመሳል እየሞከረች ነው። ይህም በፖልሀጋም ጥቃቶች አሸባሪዎች ያደረጉትን ሃይማኖታዊ መግለጫዎች ይታወሳል። በህንድ ብቻ ሳይሆንም በአለም ዙሪያ ከሁሉም እምነት የተውጣጡ ሁሉም ሃይማኖቶች እነዚህ ጥቃቶችን በማያሻማ መልኩ አውግዘውታል። 8 እና 9 ምሽት ፓኪስታን የህንድ የአየር ጠፈር ጥሳ ከጃሙና ካሽሚር እስከ ጉጅራት ባሉት የህንድ ምዕራባዊ ድንበር ላይ ወታደራዊና ሲቪል መሰረተ ልማቶች ኢላማ በማድረግ በሚሳኤልና በድሮኖች የአየር ጥቃት ቀጥላለች። ይህ ጥቃቶች በህንድ ቴክኒክና ቴክኒካዊ ያልሆኑ የመከላከያ እርምጃዎችን በመጠቀም በተሳካ ሁኔታ ወርቀዋል። የፓኪስታን የተጠናከረ የከባድ መሳሪያ ጥይትና የአሸባሪዎች ሰርጎ መግባት ሙከራ በህንድ ጦር ድንበር ላይ ውጤታማ በሆነ መንገድ ከሽፈዋል። የነዚህ የፓኪስታን ሰው አልባ አውሮፕላኖች ፍርስራሽ እንደ መጀመሪያ የቴክኒካል ምርመራ ዘገባ የቱርክ ተወላጅ የሆኑት አሲር ጋርድ ና ሶር ጋርድ ድሮኖች ተለይተዋል። የፓኪስታን የአየር ክልል ቢዘጋም የሲቪል አውሮፕላኑን ከህንድ ጋር የሚያዋስነውን ድንበር ላይ ሲበር እንደ መሸፈኛ እየተጠቀመችበት፣ በዚህም የንጹህ ሲቪል ተሳፋሪ ህይወት አደጋ ላይ ጥሏል። የህንድ ኃይሎች በዚህ የሚበራ አውሮፕላን ላይ ጠንካራ ያለ ምላሽ ባለመስጠት የቁጥጥር እርምጃ በመውሰድ ከኃላፊነት ስሜት ተንቀሳቅሰዋል። ለፓኪስታን ሌላው የመስፋፋ ሙከራ ምላሽ ህንድ በላሆር እና በሌሎች ቦታዎች በፓኪስታን የአየር መከላከያ ራዳዎች ላይ የተሳካና የተለካ ጥቃቶች አድርጋለች። ህንድ አሸባሪዎች ካምፕ ባለቻቸው የፓኪስታን በሚገኘው ዘጠኝ ወታደራዊ ስፍራዎች ላይ ያነጣጠረ ጥቃት መፈጸሟን ተከትሎ ፓኪስታን ያጸፋ ምላሽ ከወሰደ በኋላ ሀገራት ግጭት ውስጥ ገቡ። ህንድ በአንድ ሌሊት ስድስት የጦር አውሮፕላን ጀቶቿን አታ ማደሯ ትልቅ መነጋገሪያ ሆነ። ህንድ ራሷን በተነኮሰችው ጦርነት ተዋረደችም ሲሉ ዘገቡ። የፓኪስታን የአየር ኃይል ስድስት የህንድ ጦር ጀቶችን፣ አንድ ሄሊኮፍተርና በርካታ ድሮሮችን በቀላሉ መቶ ከስክሷል። የህንድ ፓይለቶችንም አርኳል። በማታው ፍልሚያም የፓኪስታን አየር ኃይል የተከሰከሱት የህንድ ጦር ጀቶች ሶስቱ ራፋል የጦር ጀቶች፣ አንድ ሚግ 29 ና ኤስዩ 30 እንዲሁም አንድ ሚራጅ የጦር ጀት ናቸው። ፓኪስታን እነዚህ የጦር ጀቶችን አየር ላይ ያከሰከሰቸው እዛው ህንዱ ውስጥ ሳሉ ነው። በማታው ክስተትም ከህንድ በተጨማሪ ለፈረንሳይ ትልቅ ድንጋጤ ውስጥ ፈጥሯል። ምክንያቱም የተከሰከሱት የጦር ጀቶች ፈረንሳይ ያሉኝ የምትላቸው ራፋል የጦር ጀቶች ናቸው። የፈረንሳይ ሰራሽ የጦር ጀቶች በቀላሉ ሲለቀሙ ማደራቸው በጦር ጀቶ ውጤታማናን ላይ ከፍተኛ ጥያቄ አስነስቷል። ፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ህንድ ሮብ የመጀመሪያ ላይ ጥቃቶች ከከፈተች ከሰዓታት በኋላ በሀገራቸው ጦር ራስን መከላከል ተዛማች እርምጃ እንዲወስዱ ኃላፊነት ሰጥተዋል። ፕሬዝዳንቱ የፓኪስታን የጦር ኃይሎች በዛሬው ዕለት ባደረገው የአስቸኳይ ጊዜ ብሔራዊ ደህንነት ኮሚቴ ኤንሲኤስ ስብሰባ በኋላ የፓኪስታን ንጹሐን ህይወት መጥፋት ለመቀልበስ በሚል ውሳኔ አስተላልፏል። ፓኪስታን ሶስት የጦር ሰፈሮች ላይ ጥቃት አድርሳለች ስትልም ህንድም ከሰሰች። ፓኪስታን ሶስት የጦር ሰፈሮች ላይ በሰው አልባ አውሮፕላኖችና ሚሳይሎች ጥቃት አድርሳለች ስትል ህንድ ብትከስም ኢስላማባድ ግን ውንጀላውን ውርቅ አድርጋለች። የህንድ ጦር ሀገሪቱ በምታስተዳድረው በካሽሚር ግዛት የሚገኘው በጃሙና በ ፑንጃባ ግዛት የሚገኘው ፓትንኮት ኮት የጦር ሰፈሮች ፓኪስታን የሞከረችው ጥቃት ማክሸፉን ገልጿል። በህንድ ቁጥጥር ስር የሚገኘው ካሽሚር በጃሙ ከተማ ሐሙስ አመሻሽ ላይ ፍንዳታዊ መሰማታቸውና መብራት መቋረጡን ተዘግቧል። ፓኪስታን የመከላከያ ሚኒስተሩ ከጥቃቱ ጀርባ እጃቸው እንደሌለበት ተናገሩ። ጥቃት አልፈጸምንም፣ ምንም አላደረግንም፣ ጥቃቱን አድርሰን ደግሞ አንክድም ሲሉ ተናገሩ። ቀደም ሲል ሐሙስ እለት የፓኪስታን አየር መከላከያ መምታቷና ኢስላማባድ ረቡዕ ምሽት ህንድ ውስጥ የሚገኙ ወታደራዊ ኢላማ ለመምታት ያደረገችው ሙከራ ማክሸፉን አሳወቀች። ህንድ ረቡዕ ዕለት በፓኪስታንና በፓኪስታን ቁጥጥር ስር የሚገኙ ካሽሚር ውስጥ የሚገኙ ኢላማዎች ላይ ጥቃት መፈጸሟን ተከትሎ ፓኪስታን ድርጊቱ ሌላ የሽብር ጥቃት አባባሽ ድርጊት ስትል ጠርተዋለች። የህንድ ጦር በፓኪስታንና በፓኪስታን የሚተዳደረውን ካሽሚር አካባቢ በመምታት ቢያንስ 26 ሰዎች ገድሎ የሶስት ዓመት ሴት ልጅ ጨምሮ ቢያንስ 46 ሰዎች አቁስሏል። ፓኪስታን ራሷን በመከላከል የንጹሐን ፓኪስታን ህይወትን መጥፋትና ሉዓላዊነት በግልጽ በመጣስ ለመቀበል በምትመርጥበት ጊዜ ቦታና መንገድ ምላሽ የመስጠት መብቷ የተጠበቀ ነው ሲል የኤንስኤስሲ ስብሰባ በንባብ አመላክቷል መግለጫውም አክሎ የፓኪስታን ጦር ኃይሎች በዚህ ረገድ ተጓዳኝ እርምጃዎች እንዲወስዱ ተገቢውን መንገድ ስልጣን ተሰጥቷቸዋል ሲል መግለጫው አክሎ አብራርተዋል የሀገሪቱ ጦር በጅምላ ጨራሽ መሳሪያና በጅምላ ሰው ሰራሽ የተቃጣባትን ጠንከር ያሉና ተጨማሪ ጥቃት ለመጋፈጥ በመወሰን በቆራጥነትና በጀግናነት ቆሟለች ኒውዴልሂ ጥቃቱ የተጀመረው 2 ሁለት በህንድ ቁጥጥር ስር በነበረ የካሽሚር ግዛት ለደረሰው አሰቃቂ እልቅት ምላሽ በመስጠት መሆኑን ገልጿል። ሆኖም ታጣቂዎች በተደጋጋሚ የጃሙና ካሽሚር ክልል ከሀያ አራት በላይ ሰዎች በተለየ ቱሪስቶች ተገድለዋል በሚል ሲሆን ኢስላማባድ ደግሞ ጥቃቱ ውስጥ ተሳትፎ እንዳልነበር በተደጋጋሚም ተናግሯል። ከዚያን ጊዜ ጀምሮ ሁለቱም ወገኖች የጦርነት ንግግሮችን በማንሳት በሁለቱም ጎረቤት መካከል ያለው ግንኙነት በማፍረስ ትናንት ወደ ለየለት ጦርነት ገብተዋል። ተያይዞ የህንዱ ጠቅላይ ሚኒስትር ሞዲ ወደ ፓኪስታን የሚፈዘውን ወንዞች እናቋርጣለን አሉ። የህንድ ጦር በፓኪስታን ውስጥ ሰባት የተለያዩ ከተሞች በአየር ኃይልና ሚሳይል መምታቱን የፓኪስታን የሀገር ውስጥ ጉዳይ ሚኒስትር የህዝብ ግንኙነት ዲጂ አይኤስፒአር ዋና ዳይሬክተር አረጋግጠዋል። በምላሹ የጸጥታ ምንጮች እንደሚሉ ከሆነ ፓኪስታን በህንድ ላይ የወሰደች ባለው ፈጣን ምላሽና ያጸፋዊ በህንድ ውስጥ ባሉ በርካታ ወታደራዊ ኢላማዎች ላይ ጋይዲድ ሚሳይሎች በማስወንጨት ማውደማን የታወቀ ሲሆን ፓኪስታን ሁለት ራፋል ተባሉ ዘመናዊ የህንድ ተዋጊ ጀቶች መምታት አመጣሏን ይፋ ሆኗል። በህንድ በተለያዩ ግዛቶች ላይ ከባድ የሆነ ሳይበር ክሩዝ ሚሳኤሎች መርፎችን በተዋጊ አውሮፕላኖች የተቀናጀ አጸፋ ጥቃት እየመለሰች ነው። ምክትሉ ፕሬዝዳንት መመሰረቱ የእኛ ጉዳይ አይደለም ሲሉም ተናገሩ። አሜሪካ በህንድና በፓኪስታን ግጭት ጣልቃ እንደማትገባ ገልጸዋል። ቫንስ፣ ልናደርግ የምንችለው ግጭቱ እንዲበርድ መሞከር ነው። ከዚያ ውጭ የእኛ ጉዳይ ባልሆነ ነገር ጣልቃ እንገባም ብለዋል። ግጭቱ አስፈሪ ነው ሲሉ የገለጹት ፕሬዝዳንት ትራምፕ በበኩላቸው ሁለቱም ሀገራት አውቃቸዋለሁ፣ የምረዳቸው ነገር ካለ አናግራቸዋለሁም ሲሉም ተናገሩ። ፈረላቸው የመሰሉት የአሜሪካው ፕሬዝዳንት ህንድና ፓኪስታን በአስቸኳይ ተኩስ አቁም ለማድረግ አስማሙ። ህንድና ፓኪስታን በአሜሪካ አሸማጋይነት አስቸኳይ ተኩስ አቁም ለማድረግ መስማማታቸውን ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ባጋሩት መረጃ ሁለቱ ሀገራት በአስቸኳይ ተኩስ አቁም ስምምነት ለመድረስ በአሜሪካ አሸማጋይነት ረዘም ያለ ሰዓት መውሰዱን ጠቁመዋል። ሁለቱም ወገኖች ጥበብ የተሞላበት ስምምነት ላይ በመድረሳቸው ትራምፕ ምስጋና አቅርበዋል። የፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኢሻቅ ዳር በበኩላቸው አስቸኳይ የተኩስ አቁም ስምነት መቀበላቸውን አረጋግጠዋል። ሀገራቸው በአስቸኳይ የተኩስ አቁም ስምነት መቀበሏን ያረጋገጡት ይህን የውጭ ጉዳይ ሚኒስትር ቪክራም ሚሴሪ የፊታችን ሰኞ ፊት ለፊት ለመገናኘት ንግግር ለማድረግ ቀን መቁረጣቸው ቆርጠዋል ተብሏል።